ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ስለአከፋፈል በጣም ቀላልና ምቹ የሆነ ሲሆን 20% ብቻ በመክፈል የዚህ ቤት ባለቤት መሆን ይችላል። ሶ ይሄ ቢልዲንግ ቤዱን ድረስ ነው ያለው። ዛሬ ደግሞ ማሳያችሁ አፓርትመንት ባለፍ ነው። በጣም ሞደርን የሆነ ዲዛይን ነው ያለው። እዚህ ጋር ኩክ እያረጋችሁ፣ እዛ ጋር ደግሞ ከፋሚሊዎቹ ጋር ሰብሰብ ብላችሁ የምትመገቡበት ቦታ ይሆናል። ሊቪንግ ኤሪያው አለ። ለአከፋፈል በጣም ቀላል እና ምቹ የሆነ ሲሆን 20 ፐርሰንት ብቻ በመክፈል የዚህ ቤት ባለቤት ሆን ይችላል። ከዲዛይኑ ብንጀምር ፕላስ ስማርት ሆምስ ነው። ኤሲና ሳውንድ ሲስተሙ ደግሞ ሂድን ነው። ሶ አናየውም ማለት ነው። ሌላው ደግሞ በጣም ሰፊ የሆነ ዎኪንግ ክሎዜት አሉ። ኑ ላሳያችሁ። ከዚህ ቤት ደግሞ ሌላ የተመቻኝ ነገር ባዝሩም ሆኖ እንደምታዩት ለየት ያለ ዲዛይን ያለው፣ እዚህ ጋር ደግሞ ሻወራችን አለ። ይህም ቤት